በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችው በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተዋረካችው በብዙ ጸጋው በጎነቱ፣ ምሕረቱ ከሰማያት ወዶ ከእናታችን ከእመቤታችን ተወልዶ በደላችንን ለመክፈል መስቀል ላይ በተሰቀለ ጊዜ ዳበደልን የተከፈለ የከፈለለት እግዚአብሔር ያዳነው ሕዝብ የሆንን የሆናችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምንቆያችው ሁሉን የሚችል አምላክ ጌታችን ንጉሳችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር ስሙ ለዘላለም የተወደደ የተመሰገነ ይሁን። ቤተሰቦቻችን ሆናችሁ አብራችሁን ስለሆናችሁ እግዚአብሔር ባርካችሁ። አዲስ ሰሚዎችም እንደዚሁ አብራችሁ እንድትከርሙ በእግዚአብሔር ቃል በጣም እንደምትባረቁ ተስፋ እናደርጋለን። የእኛ ቤተሰቦች በመሆናቸው ከልብ እናመሰግናለን። እግዚአብሔር ጸጋ ከሁላችን ጋር ይሁን። እንግዲህ ዛሬ እግዚአብሔር ይረዳኛል መዝሙር 54 ቁጥር 4 ላይ ቅዱስ ዳዊት የተናገረውን ቃል ይዘን እግዚአብሔር ሲረዳ እንዴት አድርገን የምናወቅ የምናውቀው፣ እንዴት ነው የምናስተውለው፣ አሰራሩ እንዴት ነው የሚለውን ነው የምንመለከተው። በመዝሙር መጽሐፍ ላይ እግዚአብሔር ለሙሴ መንገዱን እንደዚ ማሰራሩ ለእስራኤል ማሰራሩን አሳየ ይላል። እግዚአብሔር ሁሌ አሰራሩን እንዲገባን አድርጎ በተለያዩ አስተማሪዎች በተለያዩ መምህራን እንድንረዳ አድርጎ ነው የሚያስተምረን የሚያስረዳን። ግራ የገባው ህዝብ፣ መንገድ የማያውቅ ህዝብ፣ የት እንደሚሄድ የማያውቅ ህዝብ አይደለንም። ታውቃላችሁ፣ በጥንት ዘመን ጀምሮ እስራኤል ከግብፅ ሀገር ሲወጣ የት ሀገር እንደሚሄድ ተነግሮታል። አብርሃም ከሀገሩ ሲወጣ የት ሀገር እንደሚሄድ ተነግሮታል። እኔ ወደ ማሳየ ሀገር እግዚአብሔር ያየለት ከነዓን የሚባል ሀገር እንደነበረ፣ እንደዚሁም ማርና ወተት የምታፈስ ሀገር እንደነበረች ለህዝቡ ለእስራኤል በሙሴ በኩል ተናግረዋል። ይህ ምንድን ነው? እግዚአብሔር እያሳየ የሚረዳ አቅጣጫ እያሳየ የሚያኖር እንጂ ዝም ብሎ ግራ የሚያጋባ ሜዳ መስቀለኛ ላይ የሚተውን አምላክ አይደለም እንደምታውቁት። ስለዚህ እግዚአብሔርን እርዳኝ ብለን እንጠይቃለን ብዙዎቻችን እግዚአብሔር እንደሚረዳ ሳናምን እርዳን ብለን እንጠይቃለን። ደግሞ ብዙዎቻችን ደግሞ እግዚአብሔርን አምነን ግን ደግሞ ደክሞን ተስፋ ቆርጠንም ቢሆን ስለዘገየብን እግዚአብሔር ይዳምለን ብለን እንጸልያለን። ጥቂት ሰዎች ግን እግዚአብሔር ይረዳኛል ብለው እንደ ዳዊት እርግጠኛ ሆነው የሚያምኑ አሉ። ዛሬ የምናምንና የምንማረው እግዚአብሔር ይረዳኛል ብለው በቁርጠኝነት በእግዚአብሔር ላይ ሳያወላውሉ ሳይጠራጠሩ በሚያምኑ ልጆቹ ጉዳይ ላይ ነው። ምክንያቱም የበለጠ እግዚአብሔር የሚረዳው ሶስተኛዎቹን ሰዎች ነው። እግዚአብሔር ሊረዳኝ አይችልም፣ ምክንያቱም እኔ ኃጢአተኛ ነኝ፣ ወይም እንደዚህ ነገር አለ ብለን ምክንያት ሰጥተን የተቀመጥን ሰዎችን እምነታችን እሱ ስለሆነ እግዚአብሔር አይረዳ ነው። እግዚአብሔር ይረዳኛል፣ ግን የተስፋ ቆርጫ አለው የምንልም ሰዎች እግዚአብሔር ይረዳል። የእግዚአብሔርን ችሎታ የሆነ ቦታ ላይ አስቀምጠን ደግሞ እኛ በእግዚአብሔር ችሎታ ተጠቃሚዎች መሆን እንዳልቻለን ተስፋችን እንደሞተ ስላመንን የሞተ ተስፋ ይዘን እንቀጥላለን ማለት ነው። ነገሮች ምንም እንኳ ባይስተካከሉ እንደንራቆም ምንም እንኳ በለስ ፍሬ ባታፈራ፣ የወይን እርሻዎች ፍሬ ባይሰጡ፣ ላሞች እና በጎች በጋጣው በበረቱ ባይኖሩ፣ እኔ በአምላክ በእግዚአብሔር ተስፋ አድርጌ ጸንቼ እጠብቃለሁ። መጠበቂያ ቆም ላይ ቆም ይጠብቋሉ የሚሉ ደግሞ ሶስተኛዎቹ እነዚህን እግዚአብሔር በትክክል ይረዳል እድለኛ ሰዎች። ሶስተኛዎቹን ሰዎች ሆነ መቀመጥ ነው። እግዚአብሔር ይረዳኛል ማለት እግዚአብሔር ይረዳኛል ማለት ደመና ማየቱ አይደለም። ዝናብ ይዘንባል የምንለው ደመና አይተን ነው አይደለም። እንጀራ ይመጣል የምንለው እርሻ አይተን ነው። በዓለም ስርዓት ግን እግዚአብሔር ይረዳል ብሎ የሚያምን ሰው ደመናን ባይኖር፣ ንፋስን ባይኖር እግዚአብሔር ውሃውን ምንጮቹን በውሃ ይሞላል ብሎ ማመንን የምስጠት በጣም ከባድ ድፍረት ይፈልጋል። እግዚአብሔር ይረዳል ማለት ከዓለት ላይ ከድንጋይ ለውሃ ያፈሳል ብሎ ማመን የሚያክል ትልቅ ድፍረት ይፈልጋል። ምክንያቱም የእግዚአብሔር ረድኤት እግዚአብሔር ሲረዳ እንደዚያ ነው የሚረዳ። በሰው በሰዎች አይደለም የሚረዳ ሰዎችን እያየናል። እግዚአብሔር ተስፋ የሚያረጉትን ሰዎች፣ የሚያምኑበትን ሰዎች፣ ለአምላካዊ ችሎታው እቆን የሰጡትን ሰዎች ነው የሚረዳው። ይህን ማወቅ ያስፈልጋል እና እግዚአብሔር ሲረዳ የምናይባቸው ብዙ መንገዶች አሉ። ትናንትና ሞዲያ በነበረን ትምህርት ላይ እንዳየነው ሰዎችን ይሰጠናል በምንፈልገው ጉዳይ ላይ ሰዎችን ነው የሚሰጠን። ሰው ነው የሚልክልን። ትዝ ይላችሁ ከሆነ ፋሲካ እንዴት ነው ብናዘጋጅልህ ባሉት ጊዜ አንድ ውሃ የተሸከመ ሰው ነው ጌታችን የሰጣቸው። ሰውን ከናቅን ወይ ለሰው ቦታ ካልሰጠን ወይ ሰው ምን እኔ ሰው በቃኝ የምንል ሰዎች እውነት የምንነግራችሁ እግዚአብሔር ፍቀናቸ ሰው ከበቃን ከማን ጋር እንኖራለን ታዲያ? ሰዎች ነን ይሄ አሁን የምንውልበት ሰብአዊ ዓለም ነው። የሰው ስርዓት ነው። ከሰው ጋር የምንሰራው ከሰው ጋር የምናድገው ከሰው ጋር የምንኖረው አይደለም? ሰውን ከተውን እግዚአብሔር ይረዳኛል፣ አንችልም። ለዚህ ነው ወንጌል ወንጌላዊ ዮሐንስ በመልእክቱ ወንድም የማይወድ እግዚአብሔር ነው ያወድም ያለው። ለምን እግዚአብሔር መልእክት የሚያመጣ ሁሌ በሰው በኩል ነው፣ በወንድም በኩል በማታስበው በኩል በድሃ በኩል በማናስበው በኩል ነው በረከት የሚልከው ተግሳጽ የሚልከው መልእክት የሚልከው፣ በማናስበው መንገድ ነው። ተመልከቱ፣ አሁን እዚህ ተቀምጣችሁ ሰው ነው የሚያስተምራችሁ። ሰው በቃኝ ሰባኪ በቃኝ አልፈልግም ብትሉ ግን ቀረ ማለት ነው፣ ይሄን መልእክት የተባለ ቃል መስማት ይቀራል። እና የሚሰጠንን ሰው በትኩረትና በአክብሮት ማየት አለብን፣ በአክብሮት ማየት አለብን። ያ ሰው ትላላካ ሊሆን ይችላል። ትላል ፈልጉ ሰዎች፣ ወደ እናንተ የመጣ ሰው ወይ ከሰው ጋር የሚያስተዋወቃችሁ ሊሆን ይችላል ያ ሰው መንፈሳዊ ህይወታችሁን የሚያንጽ ወንድም ሊሆን ይችላል። እና አታቁትም፣ ሰው ምን ምንደሆን አታቁትም፣ ሰውን አታቁትም። አንድ ጊዜ መኪና አልነበረኝም እና ወደ ኪዳ ንብረት እዚህ ተፍኪ ኪዳ ንብረት የምትባለች እዛ ሄድኩኝ ለማንገስ አገልግሎት ነበረኝ። በጣም ተቸግሬ ቶሎ መዝሙሩን ዘማምሬ ሊቀደም የወጣ ብዙ የበርካቶ ሰዎች ወደዛ ገዳም ይመጣሉ ወደ ቤተክርስቲያን ይመጣሉ። እና አጋጣሚ በአስፓልት ላይ ቆሜ የሚመጣ የሚመጣውን ስጠብቅ አንድ ልጅ ወጣት ልጅ ነው ጸጉር የተንጨፈረረ ነው። ስታየው በቃ ጎረምሳ ነው። አቆመልኝ የቤት መኪና ይዞ። እዛው ገዳም ውስጥ ቤተክርስቲያኑ ውስጥ ነበረ። እና ከዛ አብረን ሄድን ገብተን ተቀመጥንና እያወራን ሄድን እና ማመን ነው የሚያቀታችሁ። ያል ዓለማዊ ነው የሚመስለው መልኩ፣ ቦዲን የለበሰው ፀጉሩ የተንጨፋረረ ነው፣ ሌላ አይነት መልክ ነው ያለው ህይወቱ ውስጡ፣ ግን ልዩ ልዩ ልዩ ሰው። ከዛ መኪና ላይ መውረድ እየሳሳው ምን አይነት መንፈሳዊ ሰው እንደሆነ እዛ ተቀምጠን የነገረኝ ነገር ያወራልኝ ነገር ህይወት እንዴት እንደገነባው አታቁ። ያን ሰው ግን ዝም የጀጅ እኔ ከቶብ ይደጋና ለትንልኩ ቄስ ነኝ ብዬ በኮራስ ስንት ነገር እግዚአብሔር በሱ በኩል የነገረኝ ነገር ሳሰናከር ነበር እና አንዳንድ ጥያቄዎች ሲኖር በሰው በኩል ነው የሚመልስልን። የስራ እድል በሰው በኩል ነው የሚያመጣልን። ትዳር በሰው በኩል ነው የሚመጣው። በአጠቃላይ ሰላም በሰው በኩል ነው የሚመጣው። ሰውን በአግባቡ ማየት፣ ሰውን ማክበር፣ ለሰው ቦታ መስጠት የእግዚአብሔር ረድኤት ከኛ ጋር እንዲሰራ ያግዛል። ለምን ሰውን ነው እግዚአብሔር የሚለው? ይሄ በጣም ወሳኝ ነገር ነው። ሁለተኛ እግዚአብሔር እንዲረዳ ያው እናውቃለን ያለ ማቆም መጸለይ ያስፈልግ። እንዲረዳ ለምን እንደረዳን እንዲሰማን ያደርገናል። ያ ነገር ሳንጸልይ የሚመጣ ነገር ለእኛ አጋጣሚ ነው። አጋጣሚ ነው ግን የሚገርማችሁ አሁን ምሳ ሰዓት ላይ የሚቀርብልን ማዕድ መጸሎት የመጣ ማዕድ ጠዋት እንነሳብላችንን የዕለት እንጀራችንን ስጠን ዛሬ ብለን እንላለን። ይህን ማዕድ አምስት ብር ወይም መቶ ሀምሳ ብር እንገዛ ይሆናል። በኢትዮጵያ ኮንቴክስት ግን ይህ ማዕድ በእግዚአብሔር ረድኤት ነው የሚመገቡት እንጂ እግዚአብሔር ባይኖር ማኖሮ መሬት እኮ ሰባት ዓመት ድርቅ ትመታለች። ታውቃላችሁ፣ ሰባት ዓመት ነው ግብፅ የተራበችው ሰባት ዓመት ምድር ላይ ከነአን ላይ በዮሴፍ ዘመን ድርቅ የመጣው ሰባት ዓመት ሙሉ ዝናብ ባይዘንብ ምን ልንሆን? እንጀራ እንኳን ሳይቀር ጸሎት የሚቀበለው ስጦታ ነው። እና ምን ጸልይበት ጉዳይ መሆኑን ማወቅ አለብን። በምንፈልገው ነገር እግዚአብሔር ረድኤት እንዲመጣልን ሳናቋረጥ ተክታችሁ ጸልዩ። ትጋት ምንድነው? እምነትን እንደሚያሳየው ትጋት ተስፋ አልቆርጥም አንተ እንዶ ትረዳለህ ማለት ነው። ከባድ ከባድ የዝሙት መንፈስ የነበረበት አንድ ወጣት ታሪክን ተናገር ሳይ ሁሌ የምናገረው እና ከባድ የዝሙት መንፈስ ነው። በቀን ውስጥ ከብዙ ሴቶች ጋር ይስተኛ የሚውል ሾፌር ነው። እና ወደ እግዚአብሔር ጸልይ፣ ወደ መንፈስ ቅዱስ ጸልይ፣ እሱ ይለውጥሃል፣ እሱ ይቀይረሃል። ተባበለን፣ ተነጋገርን። እንደ አባት ምክር ጠየቀ እና ይሄ ልጅ ይህንንም በክ ሲሰማ እንዴት አድርጎ እንዳመነ ወቅት ተገር ያለ ለምን ብዙ ሰዎች አያምኑ? ብዙ ሰዎች ያማክራሉ፣ እንዲአይነት ምልት አያምኑ። ጸሎት መጠል የለ እ የተሻለ ነገር አሳየኝ እንጂ የተለየ ማነቦ መጽሐፍ አለው ሊሉ ይችላሉ። ግን እሱ እግዚአብሔር ይረዳል የሚለውን አምኖ ተነስቶ ሄደ። ለመንፈስ ቅዱስ ጸሎት ጸል መንፈስ ቅዱስ ለምነው የዋህ ርግብ ነው ይመጣል፣ ያርፋል፣ ይቀድሰሃል። ስምንት ወር ሙሉ ነው ይጸልየው ያን በተስፋ ያለን አቋርጥ ቀይረኝ በስምንተኛው ወር፣ ልክ እንደ በሽታ ማለት ነው። ይሄ ጸበ ቦታ አይታችሁ ከሆነ ውስጣችን የሞተ ነገር ወይ እንስሳ አውሬ ካለ በቮሚት መልክ ነው የምናወጣ። ቮሚት አደገኛ ያደርገ በቃ ከፍተኛ እንትን ከውስጥ ይወጣል። ከዛ ጊዜ ጀምሮ ስለዛ ኃጢአት ሳስብ ቮሚት ይመጣብኛል፣ ያመኛል። ጠላው ጠላው ጠላው እግዚአብሔር መቀደመጣ ሰምቶ ሰምቶኮ ነው። ቄሱን ሰማ። ደግሞ እግዚአብሔርን በተስፋ ጠበቅ፣ ተስፋ አልቆረጠ። ተስፋ ሳይቆርጡ በምንፈልገው ጉዳይ ላይ በመጸለይ ለውጥ ይመጣል፣ ለውጥ ይመጣል። ሌላው እግዚአብሔር እየረዳ የሰማን አሁን እምነታችንን አይቶ የሰማን ሲመጣ ነገሮቹ እየተስተካከሉ ይመጣል። ሰው ይመጣል አጠገባችን። ሀሳብ የሰጠናል። ሀሳብ አትናቁ። ይህን ብታረግ ይህን ብታደረግ የሚለን የእግዚአብሔር ድምፅ ሊሆን ይችላል። ይህን በደንብ ማሰብ። ሰባኪው ሊናገረን ይችላል፣ በሰባኪው አፍ። በደንብ ማሰብ። በምናነባቸው መጽሐፍቶች ሊናገረን ይችላል። ነገሮችን በደንብ ማሰላሰብ፣ ይህ ለእኔ ነው ወይ ማለት ከዛ እርምጃ መውሰድ። ትዝ ይላችኋል አይደል? ዮሐንስ ወንጌል ምዕራፍ አምስት ላይ ከ38 ዓመት ጀምሮ አልጋ ላይ የነበረን ሰው ጌታ ሊረዳው መጣ። ከዛ ምንድነው ጌታ ያለ፣ ተነሳ፣ አልጋን ተሸክም፣ ሄድ። ትእዛዙ ሲወጣ እኔ እኮ ወገቤ እንደዚህ ነው፣ ልምጥምት ነው፣ መሄድ አልችልም፣ እኔ እኮ ፖሊዮ ነው ያዘ ምላም ቢንስ፣ ብድግ አለ ይላል። ብድግ ብሎ አልጋ ተሸክሞ ሄደ ነው ይላል። አልጋ ተሸክም ብሎታል። ተግባር ይፈልጋል። እግዚአብሔር ሊረዳ ሲል ሲመጣ ተግባር ይፈልጋል። መስራት ካለብን መስራት መማር ካለብን መማር ማናገር ካለብን ማናገር መሄድ ካለብን መሄድ፣ ተግባር ይፈልግ። በፈለግነው ጉዳይ ልተር ሲከፈትልን ተሎ ብለን መሄድ አለብን። እያምንታን ጊዜ እንዳለች ብቻ አይደለም ብቻ አይደለም ነገሩ። ቀላል እየሆነ ደግሞ ሲመጣ እናየዋለን። ቀላል አልጋ መሸከማውን ለመጻቡ ቀላል ሆነ። ቀላሉ ነው። እግዚአብሔር ሲረዳን ምን ፈልገው ነገር በቀላሉ ነው የሚሳካው። እናንተ ደካሞች ኖ ሸክም ይከበዳችኋልና እኔ ነገሩን ያቀለዋለሁ፣ ቀላል ያደረግላቸዋለሁ። ከባድ የሚመስለው እኛ ትከሻ ላይ ስላለን ደካማ ያደረገን እኛ ስለተሸከምነው ነው። ጌታችን ሲሸከመው ግን እዛ አይደለም የተሸከምነው ጭነት ይዘን ታክሲ ውስጥ ስንገባ ታክሲ ላይ ስናስቀምጠው ያጭናል ከትከሻችን ላይ ሲል ቀለል ይለናል። እንቀመጣለን ረፍት አድርገን። ልክ እንደዚህ ነው፣ ዋናውን እሱ ሲሸከም እኛ ይቀለናል። ህይወት ይቀለናል። በቃ የምንሰራው ስራ ይቀለናል። እንደማረው ትምህርት ይቀለናል። ግንኙነት ስንጀምር ከጀመርነው ሰው ጋር ያለን ግንኙነት ቀላልና የሚመች እየሆነ ይመጣል። እግዚአብሔር ሲረዳ እንደዚህ መነ ነገሮች በጣም ይስተካከላሉ፣ በጣም ይስተካከላሉ። እግዚአብሔር ሲረዳ እና ከዛ በኋላ በጣም ብዙ ጊዜ ሰው የለፋበት ነገር ላይ እንደርሳለን። ለምን እግዚአብሔር ረዳ። ረዳ መቼም በከናን ምድር ትልቅ ህዝብ መሆን የሚችል ቅዱስ ህዝብ መሆን የሚችል ልጅ የወለደ ሰው አብርሃም ነው፣ ሌላ ማንም አልወለደም። ለዚ አብርሃም ግን እግዚአብሔርን ፈቃድ ጠይቆ ብዙ ዘመን ቆይቷል አ እግዚአብሔር ከፈቀደለት በኋላ የሳራ ማፀን ልጅ ከተሸከመ በኋላ የይስሐቅ ነገር ተከናወነ። ይስሐቅ ተወለደ። ይስቅ ልጆች ወለደ። የይስቅ ትውልድ በዛ። እስራኤል ሆነ የቅዱስ ልጆች ተፈጠረ። ቀላል ሆነ። ለብዙ ዘመን ከነናውያን አሉ፣ እዛ አሞራውያን አሉ፣ ሞዓባውያን አሉ፣ ብዙ አይነት ህዝቦች ነበሩ። በጊዜው ሴከማውያን አሉ። ግን እግዚአብሔር የረዳው አብርሃም ግን ትውልዱ ተከናወነ። ብትልቅ ደረጃ የሚጠራ ህዝብ አከናወነው። እግዚአብሔር አሳምረው አከናወነው። እና ነገር እግዚአብሔር ይላል ጠይቁ፣ ሰለሞን ነገር ሁሉ በጊዜ ውብ አድርጎ ነው የሚሰራው። ሲረዳ ነገር ውብ ሆኖ ነው የሚያልቀው። ውብ ሚስት ስትሆኝ፣ ሚስትነት ቀላል ይሆናል። ባል ስትሆን፣ ባልነት ቀላል ይሆናል። አባትነት ቀላል ይሆናል። ወንድ ላጤ የሆነ ያሰብከው አባትነት ከባድ አይደለም፣ ስትይዘው ቀላል ይሆናል። ነጋዴነት ቀላል ይሆናል። ቅስና ቀላል ይሆናል። ማንጨነቅበት ግን ምሰራው ይሆናል ማለት ነው፣ ቀላል ይሆናል ማለት ነው። የስራ ኃላፊ መሆን በየትኛውም ሁኔታ ነገሮች ቀላል እግዚአብሔር ሲረዳ ነገሩን እሱ ስለሚይዘው እኛ እንከናወናለን። እና ይሄ እየረዳን እንደሆነ የምናይበት ነው። ከዛ ውጭ አይምሯችን ስራ እናገኛ እግዚአብሔር ሲረዳ በምንሰራው ስራ አንጨነቅም። እግዚአብሔር ያደገው እየመሰለን የምናደረገው ሀሳብ አለ። ለምሳሌ ዳዊት ተነሳና የጦር አለቃ ሂድና ህዝቡን ቁጠርልኛ ያረ ተባክ እግዚአብሔር ቀይ ምናስብ ሰይጣን አስተባግቶበት ማለት ሁከት ነው የሚያመጣው። ያ ነገር ለእስራኤል መከራ ያመጣ መቅሰፍት ያመጣ ዳይትን የረበሸ ውከት ውስጥ የከተተ ሀሳብ አመጣ። እግዚአብሔር የረዳው ሰው ግን ደዛ ያስበ። እግዚአብሔር የረዳው ሰው የተረጋጋ ነው ያለ፣ በሚሰራው ስራ የተረጋጋ ነው፣ በውሳኔው የተረጋጋ ነው። ውጤቱን እያየ ነው እና የእግዚአብሔር ረገት ቤት እርዳታው ከሱ ዘንድ ይሆነለት በልቡም የሚለኛው መንገድ የሚያስብ ብፁዕ ነው ብሩክ። እግዚአብሔር እንደሱ ያርጋቸው። የእግዚአብሔር ረድኤት እንዴት እንደሚሰራ የምናስተውላ ኑሯችን ትከፈተ አይኖቻችን ተከፈቱ ያድርገን። ደግሞ እየረዳ ነው እግዚአብሔር ሳይረዳን ቀርቶ ያርገ። እንድናስተውል ይርዳ፣ እንድናየው ይርዳ፣ እያገዘን እንደሆነ እንድናየው ይርዳ። አባት ዳዊት እግዚአብሔርን በቀኜ አየሁት። ከዚህ በኋላ ሊታወቅ ማለ በፈራ ነበር፣ ታወቅ ነበር፣ ጨነቅ ነበር ቀኝ ላይ ግን እንደ ቆመ ስረዳ አይኖች ሲከፈቱ ግን ተረጋግቷል። ተረጋግተን ለመኖር ያጋ መንፈስ ቅዱስ ሲቀድሰ እጁ ዘርግቶ ይባርከን። የእግዚአብሔር ቸርነት የእናታችን ቤታችን በታሪክ በረከት የመላ ጠበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ስለምታደረጉ ላይክ ስለምታደረጉት እግዚአብሔር ይባርካችሁ። ቀስ አሸናፊ በማርያም ሰላ